በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ማሰሩ ወሐሙሱ ለወርኀ ኅዳር፣ በዛቲ ዕለት ኮነ ሰማዕት ቅዱስ ሚናስ ዘትርጓሜ የስሙ ምእመን ወቡሩክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ኅዳር 15 በዚች ቀን የስሙ ትርጓሜ ቡሩክና የታመነ የሆነ ቅዱስ ሚናስ በሰማዕትነት አረፈ። የዚህም ቅዱስ አባቱ አናቅዮስ ከሚባል ሀገር ነው። ስሙም አውዶክስዮስ ነው። እርሱም አገረገዥነት ተሹሞ ሳለ ወንድሙ ቀንቶበት በንጉስ ዘንድ ነገር ሰራበት። ንጉሱም ወደ አፍራቅ የሀገር ሰደደውና፣ በዚያም አገረ ገዢ አድርጎ ሾመው። የሀገር ሰዎችም ሁሉ ደስ አላቸው፤ እርሱ ለሰው የሚራራ እግዚአብሔርን የሚፈራ ደግ ሰው ነውና። እናቱም ልጅ አልነበራትም። በአንዲት ዕለትም ወደ እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በበዓሉ ቀን ገብታ የክርስቲያን ወገኖች ያማሩ ልብሶችን ለብሰው ከልጆቻቸው ጋራ ደስ እያላቸው ሲገቡ አየቻቸው። በእመቤታችንም በቅድስት ድንግል ማርያም ስዕል ፊት አለቀሰች፤ ልጅንም ይሰጣት ዘንድ ወደ ልጇ ወደ እግዚአብሔር እንድትለምንላትም ለመነቻት። በዚያን ጊዜም ከእመቤታችን ከቅዱስ ድንግል ማርያም ስዕል አሚየን የሚል ቃል ወጣ። ከዚህ በኋላ ወደ ቤቷ ገብታ ይህን ቃል ለባሏ ነገረችው። እርሱም የእግዚአብሔር ፈቃዱ ይሁን አለ። ከጥቂት ቀኖችም በኋላ እግዚአብሔር ይህን የተባረከና የከበረ ልጅን ሰጣት። የእመቤታችንም ስዕል ሚናስ ብላ እንደሰየመችው ስሙን ሚናስ ብለው ሰየሙ። ጥቂት ባደገ ጊዜም የቤተክርስቲያንን ትምህርት አስተማሩት። አስራ ሁለት አመትም ሲሆነው በመልካም ሽምግልና አባቱ አረፈ። ከእርሱም በኋላ በሶስተኛ አመት እናቱ አረፈች። ቅዱስ ሚናስን ብቻውን ቀረ። መኳንንቱም አባቱን አብዝተው ከመውደዳቸው የተነሳ ሚናስን በአባቱ ፈንታ ምስፍናን ሾሙት። እርሱም የክርስቶስን አምልኮት አልተወ። የውቅልጥያኖስን በካደ ጊዜ ሁሉንም ሰዎች ጣዖታትን እንዲያመልኩ አዘዛቸው። ብዙዎችም ክብር ግባውና በክርስቶስም በሰማዕትነት ሞቱ። እዚያን ጊዜ ሚናስ ሹመቱን ትቶ ወደ ገዳም ገባ። ታላቅ ተጋድሎ እየተጋደለ ብዙ ዘመናት ኖረ። በአንዲትም ዕለት ሰማይ ተከፍቶ ሰማይታት የብርሃን አክሊሎችን ሲቀደስ ሰማዕታትን የብርሃን አክሊሎችን ሲያቀዳጇቸው አየ። ስለ ክርስቶስም በመከራ የደከመ ይህን አክሊል ይቀበላል የሚል ቃል ሰማ። በዚያን ጊዜም ወደ ከተማ ተመለሰና ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። ሰዎችም አብዝተው አባበሉት። በወገን የከበረ እንደሆነ እርሱ እንደሆነ እነርሱ ያውቁ ነበርና። መኮንኑም ብዙ ቃል ኪዳን ገባለት። ባልሰማውም ጊዜ ጽኑ በሆነ ስቃይ እንዲያሰቃዩት አዘዘ። ማሰቃየቱን በሰለሰቸ ጊዜ ራሱ በሰይፍ እንዲቆርጡ አዘዘ። በመንግስት ሰማያት የሰማዕትነት አፊም ተቀበለ። ብዙዎቹም በእርሱ ምክንያት ክብሪ ግባቡና በጌታችን በሽም ሶስት ስም በሰማዕትነት ሞቱ። የቅዱስ ሚናስን ስጋ የቅዱስ ሚናስን ስጋ ወደ እሳት እንዲጥሉት መኮንኑ አዘዘ። እሳትም አልነካውም። ምእመናን ሰዎችም የቅዱስ ሚናስን ስጋ ወስደው ባማሩ ልብሶች ገነዙ። የስደት ወራትም እስኪፈጸም በአማራ ቦታ ውስጥ አኖሩት። በዚያም ወራት የመሪውት አገር ሰዎች ከአምስቱ ሀገሮች ሰራዊትን እንዲያከማችው ወደዱ። የቅዱስ ሚናስን ስጋ ረዳት የሆናቸው ዘንድ በመንገድም እንዲጠብቃቸው ከእርሳቸው ጋር ወሰዱ። እነርሱም በባህር ላይ በመርከብ ውስጥ ሳሉ ፊታቸው እንደ ከይስ አንገታቸው እንደ ግመል አንገት ያለ አውሬዎች ከባህር ወጡ። ይልሱትም ዘንድ ወደ ቅዱስ ሚናስ ስጋ አንገታቸውን ዘረጉ። ቅዱስ ሚናስም ስጋ እሳት ወጥታ እነዚያን አራዊት አቃጠለቻቸው። ሰዎችም አይተዋደነቁ ደስታ ማደረጉ ፈርተውም ነበርና ወደ እስክንድርያ ሀገርም ደርሰው ስራቸውን ፈጽመው ወደ ሀገራቸው በሚመለስ ጊዜ ቅዱስ ሚናስን ስጋ ከሳቸው ጋር ሊወስድ ወደው በገመል ላይ ጫኑት። ገመሉ ግን ከቦታው የማይነሳው ነው። ሁለተኛም በሌላ ገመል ጫኑት። እርሱም የመነሳትንም እምቢ አለ። አብዝተውም ደበደቡት። ገመሉም ከቶ አልተንቀሳቀሰም። እነርሱም ያ ቦታ እግዚአብሔር የፈቀደለት መሆኑን አወቁ። ቦታውንም አዘጋጅተው በዚህ ያቀበሉት የታችንም በበግ እስከገለጠው ድረስ ብዙ ዘመናት በዚያ ቦታ ኖረ። ይህም ቤተ ክርስቲያኑ በከበረችበት በሰኔ አስራ አምስት ቀን ተጽፏል። ለእግዚአብሔር ምስጋና ይሁን ያንም በጸሎት የማረም በረከቱም ከእኛ ጋር ትሁን ለዘላለሙ አሜን። ሰላም ለካህራዊ መስፈን ሰማይ ተመድህን ተተሰመከ ተሰመየ ተከ ሚና ዘሰሮ ተከ ማይሰና መጸለይ ጸሎት እንተይ እቲ እንዘይእቲ መካንም ስለ ማርያም ሰሚያ ዘይቤ አሜን። በዚችም ቀን አባቶች ስልሳ አንደኛ ክንዝሬ እስክንድሪያ ሊቀ ጳጳሳት ቅዱስ አባት ሁለተኛው ሚናስ አረፈ። ይህም ቅዱስ ሚናስንም በታናሽነቱ ያለፍላጎቱ ሚዙ ወላጆቹ ሚስት አጋቡት። ትእዛዛቸውን መተላለፍ ስላልፈለገ የብቻቸውን ሥርዓት ሁሉ በቤተ ክርስቲያን ፈጸመ። ለእርሶ ይህ ሁሉ ሕልም ይመስለው ነበር። ነገ ወደ ሙሽሪትም ወደ አዳራሹ ባስገቡት ጊዜ ተቀምጦ እንዲ ብሎ ተናገራት ወይ ሰው ዓለሙ ሁሉ ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል? ተብሎ እንደተጻፈ ሁሉ ያልፋል፣ ግን የእግዚአብሔርን ፈቃድ የሚያደርግ ለዘላለሙ ይኖራል። አሁንም ድንግልናችን እንድንጠብቅ እና የቃል ኪዳን እናድርግ አላት። እርሷም ቃሉን ተቀብላ ከእርሱ ጋር ተስማማች። ከዚህ በኋላ ትተዋት ወደ አስቄጥስ ገዳም ሄዶ በአባ መቃርስ ገዳም ውስጥ ተመነኮሰ። ብዙ ዘመናትን በገልጽ ተጠምዶ ኖራል። ከእርሱ በፊት የነበረ ሊቀ ጳጳሳትን ባረፈ ጊዜ ይህን ቅዱስ አባት ሚናስን ያለ ውዴታው ወስደው ሊቀ ጳጳስና ሾሙት ወንጌላዊ ማርቆስ ወንበር ላይ መንጋዎቹ በቅንፍርት እየጠበቃቸው እየሰመረቸው አስራ ስምንት አመት በኑሮ በሰላም አረፈ። ዘይር ምስጋና ይሁን በረከቱም ከኛ ጋር ትኑ ለዘላለሙ አሜን። ሰላም እብ ለሚን አስዳግብም ተብሰ ጻማ በውስተ ገዳም ወመነነ ኩሎም በፈትወተ ስጋ ወደም ራሴ ወከ መጸላሎት አለዋተ ዝንቱ አለም ወከ መጸሙ ዘይሰቲ በህል። እዚችም ቀን የስብከተ ገና ጾም መጀመሪያ ነው። ይህም ክብር ግባውና ጌታችን ኢየሱስ ክርስቶስ ስለተወለደበት በግብጽ የሚኖሩ የያቆባውያን ክርስቲያኖች የሰሩት ነው። ይቅርታው ቸርነቱ ከኛ ጋር ተኖር ለዘላለም አሜን። ሰላም እብለ ዘጻፋ ዘጳኩሚዮስ ቤተ ዘጸገወቶ ማርያም አይባና ብርሃን ክሌተ ዘቲለት ከማ አድማ መባይተ ጢሞቴዎስ አብ ቀደሰ ከሱተ ወኢየሱስ ክርስቶስ አተበ መስዋይተ